ሰላም ጤና ይስጥልን፣ የብስራት ዩቲዩብ ተከታታዮች፣ የብስራት የመረጃ ሰዓታችን ተጀምሯል። ከመረጃዎቹ ጋር ምህረት ታደሰ ነኝ፣ አብራችሁን ቆዩ። በቅድሚያም የሀገር ውስጥ መረጃዎችን አስቀድማለሁ። ባለፉት ዘጠኝ ወራት በሰሜን ሸዋ ዞን በ65 ሴቶችና ህጻናት ላይ ጾታዊ ጥቃት መፈጸሙ ተነገረ። ተቋሙ በሴቶች ህጻናት፣ አረጋውያን እንዲሁም አካል ጉዳተኞች ላይ የሚፈጸሙ ጥቃቶች አስቀድሞ ለመከላከል መብቶቻቸውን ለማስጠበቅና ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ሲሰራ መቆየቱን አስታውቋል። በዞኑ ባለፉት 65 ሴቶችና ህጻናት ላይ ጾታዊ ጥቃት መፈጸሙን ከዚህም ውስጥ 34 ሴቱ በህግ ተጠያቂ እንዲሆኑ መደረጉን የተቀሩትም በሂደት ላይ መሆናቸውን የዞኑ ሴቶች ህፃናትና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ የሮምነሽ ጋሻው ጠና ለብስራት ሬዲዮና ቴሌቪዥን ተናግረዋል። ግንዛቤ ማስጨበጫ አንዱ ጥቃቶችን የመከላከል መንገድ በመሆኑ ለተለያዩ የህብረተሰብ ክፍሎች ባለድርሻ አካላት መንግስታዊ ካልሆነና ከማህበረሰብ አቀፍ ድርጅት ጋር በመሆን ግንዛቤ ሲሰጥ መቆየቱን ገልጸዋል። በተለያየ አደረጃጀት ውስጥ ከሚገኙ በርካታ ቁጥር ካላቸው ሴቶች በተጨማሪ ለ1 ስምንት ጎልማሳ ሴቶች ግንዛቤ መፈጠሩን ገልጸዋል። በተጨማሪም ስልሳ አምስት ሺ ስድስት መቶ ሀምሳ ለሚሆኑ ወጣት ሴቶች ግንዛቤ የተፈጠረ ሲሆን በጎጂ ልማዳዊ ድርጊቶችና ፆታን መሰረት ባደረገ ጥናት ዙሪያ ወደ ሁለት መቶ አስራ አራት ሺ አራት መቶ ሰላሳ ለሚጠጉ የተለያዩ የህብረተሰብ ክፍሎች ግንዛቤ ተፈጥሯል። በዞኑ መንግስታ ያልሆኑ ድርጅቶች አለመኖራቸው የገለጹት ኃላፊዋ አንዳንድ ፆታዊ ጥቃት በሚጎላባቸው አካባቢዎች ላይ የግንዛቤ ማስጨበጥና ለፆታዊ ጥቃት ተጋላጭ ለሆኑ ሴቶች ህጻናት የስነ ልቦናና ኢኮኖሚያዊ ድጋፍ የሚያደርጉበት ግብረሰናይ ድርጅቶች እንደሚሹ ኃላፊዋ ጨምረው ለጣቢያችን ገልጸዋል ስትል መባወር ቅነ ዘግባለች። በሰባት አመቷ ታዳጊ ላይ የመድፈር ጥቃት የፈጸሙት የሰባ አምስት አመቱ አዛውንት በእስራት ተቀጡ። በባሌ ዞን ጎሮ ወረዳ ነዋሪ የሆኑት የ75 ዓመቱ አዛውንት የ7 ዓመት ታዳጊ ላይ የመድፈር ጥቃት በመፈጸማቸው በእስራት እንዲቀጡ የተወሰነባቸው መሆኑን የባሌ ዞን ፖሊስ መምሪያ አስታውቋል። ብስራት ሬዲዮ ከባሌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ያገኘው መረጃ እንዳመላከተው ተከሳሽ ተሾመ ገመቹ የተባለው ግለሰብ ህዳር 9 ቀን 2017 ዓም ከቀኑ 10 ሰዓት ላይ በባሌ ዞን ጎሮ ወረዳ ውስጥ የሰባት ዓመት ታዳጊ ከምትጫወትበት ስፍራ በመሄድ ጁስ ልግዛለች ጁሶች በማለት አታለው በመውሰድ ወደ ራሱ ሱቅ ወስዶ ፍራሽ ላይ በማስቀመጥ ጁስ ከሰጣት በኋላ የተለያዩ የሰውነት ክፍሎቿን በመሳ ራሱን ካዘጋጀ በኋላ የመድፈር ጥቃት ሊፈጽምባት እንደቻለ በማስረጃ ተረጋግጧል። ተጎጂዋ በሰባ አምስት አመቱ አዛውንት የመደፈር ጥቃት ከተፈጸመባት በኋላ በከፍተኛ የደም መፍሰስ በማህፀኗ በኩል የተከሰተ ሲሆን፣ ይህንን የተመለከቱት የህፃኗ ወላጆችን በመደናገጥ በልጅቷ ላይ የተፈጸመውን የመድፈር ጥቃት ወዲያውኑ ለፖሊስ በማሳወቃቸው በልጅቷ ጥቆማ መሰረት የ የ75 ዓመቱ አዛውንት በገዛ ሱቃቸው ውስጥ በቁጥጥር ስር ውለዋል። ፖሊስም ተጎጆዋን ልጅ በሕክምና ተቋም ሲያስመረምር የ75 ዓመቱ አዛውንት በግብረ ስጋ ግንኙነት የሚተላለፍ ህመም እንዳለበት እንዲሁም የጤና ክትትል የሚደረግ መሆኑ በመረጋገጡ ወዲያው ላይ ተጎጆዋ የሕክምና እርዳታ ተደርጎላት ከተላላፊ ህመም ነጻ መሆኗ ተረጋግጧል። ፖሊስ በ75 ዓመቱ አዛውንት ላይ አስፈላጊው ምርመራ በማድረግ የምርመራ መዝገቡ በሕክምናና በሌሎች ማስረጃዎች በማጠናከር ለአቃቢ ይግልኳል። አቃቢ ህግም ከፖሊስ የተላከ የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር 627 በህፃናት ላይ የሚፈጸም የግብረ ስጋ ድፍረትና በደል እንዲሁም በወንጀል ህግ ቁጥር 514 ህመምን በማስተላለፍ ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የባሌ ዞን ከፍተኛ ፍርድ ቤትም ተከሳሽ ተሾመ የተባለው የ75 ዓመት አዛውንት እድሜያቸው 13 ዓመት ባልሞላቸው ልጆች ላይ ለንጽህናና ክብር ተቃራኒ በሆነ መንገድ የመድፈር ጥቃት በመፈጸም እንዲሁም ከባድ ጉዳት የሚያደርስ ህመምና በሽታ እያለበት በተበዳዩ ላይ ጨምሮና የአካል ጉዳት እንዲደርስባት በማድረግ በድርብ ወንጀል ጥፋተኛ ተብሏል። የባሌ ዞን ከፍተኛ ፍርድ ቤትም ሚያዝያ 15 ቀን 2017 ዓ ም በዋለው ችሎት ተከሳሹ በ14 ዓመት እስራት እንዲቀጣ ወስኖበታል ስትል ሰማህር አለባቸው ዘግባለች። በጉለሌ ክፍለ ከተማ 18 ሰው ያሳፈረው የሚኒባስ ታክሲ መንገድ ስቶ ተሳፋሪዎቹ ላይ ጉዳት ደረሰ። ጉዳት ከደረሰባቸው መካከል አንድ ነፍሰ ጡር ሴትና ወደ ትምህርት ቤት የሚሄዱ ያሉ ተማሪዎች ይገኙበታል። በዛሬው ዕለት በጉለሌ ክፍለ ከተማ ወረዳ ሰባት ጌሾ ወንዝ እየተባለ በሚጠራው አካባቢ አስራ ስምንት ሰው ያሳፈረ ሚኒባስ ታክሲ መንገድ ስቶ ወንዝ ውስጥ በመግባቱ በተሽከርካሪ ውስጥ የነበሩ አስራ ስምንት ሰዎች ጉዳት ደርሶባቸዋል። ጉዳት የደረሰባቸው ተጎጂዎች በኮሚሽኑ አምቡላንስና በፖሊስ አምቡላንስ ወደ አቤት ሆስፒታል፣ አዲሱ ገበያ ጤና ጣቢያ ተወስደው ሕክምና እየተደረገላቸው መሆኑን የአዲስ አበባ እሳት አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ የሆኑት አቶ ንጋቶ ማሞ ለብስራት ሬዲዮና ቴሌቪዥን ተናግረዋል። የአደጋ ጥሪው ለኮሚሽኑ መስሪያ ቤት እንደደረሰ የአምቡላንስ አገልግሎት ቡድኑ በስፍራው ፈጥኖ በመድረስ በተሽከርካሪ ውስጥ የነበሩ ተሳፋሪዎች የከፋ ጉዳት ሳይደርስባቸው በህይወት በማውጣትና ና የመጀመሪያ ደረጃ ሕክምና በመስጠት ወደ ሆስፒታሉ እንዲወሰዱ አድርጓል። ጉዳት ከደረሰባቸው ተጎጂዎች መካከል አንድ ነፍሰ ጡር ሴትና ወደ ትምህርት ቤት እየሄዱ ያሉ ተማሪዎች ይገኙበታል። የአደጋው መንስኤና ሌሎች ዝርዝር መረጃዎች ፖሊስ እያጠራ እንደሚገኝ አቶ ንጋቶ ማሞ ገልጸውልናል፣ ስትል ኤደን ሽመለስ ዘግባለች። የተከበራችሁ ተመልካቾቻችን ወደ ውጭ መረጃችን እናልፋለን። የደቡብ ኮሪያ የቀድሞ ፕሬዚዳንት የልጃቸውን ባል በታይላንድ አየር መንገድ ለማስቀጠር በጉቦ ተዘፍቀው ነበር በሚል ተከሰዋል። የደቡብ ኮሪያ የቀድሞ ፕሬዚዳንት ሙን ጂኢን በጉቦ ክስ እንደተመሰረተባቸው አቃቢ ሕግ አስታውቋል። እንደ አውሮፓውያን አቆጣጠር ከ2017 እስከ 2022 ደቡብ ኮሪያን በማዕከላዊ ግራ ዲሞክራሲያዊ ፓርቲ ስር የመሩት ሙን የቀድሞ የህግ ባለሙያ በመንግስት የገንዘብ ድጋፍ ለትርፍ ያልተቋቋመ ኤጀንሲ የሾሙ ሲሆን አማቻቸው ደግሞ ታይላንድ ላይ በሚገኝ አየር መንገድ እንዲቀጠሩ ማድረጋቸውን የጂንጁ ወረዳ አቃቢ ሕግ ጽህፈት ቤት ሐሙስ ዕለት በሰጠው መግለጫ ይፋ አድርጓል። ሙን ሊሳንግ ጂክ እንዲመሩት የተሾሙት የቀድሞ ፕሬዝዳንት አማች የሆነው ሲኦ በወቅቱ በሊ ቁጥጥር ስር ለነበረው የታይ ኢስታር ጄት ዋና ዳይሬክተር ሆኖ በመሾም ነው ሲል የክስ መዝገቡ ያሳያል። መቶ ሀምሳ አንድ ሚሊዮን ዶላር ወይም ደሞዝ እና በሲኦ የተሰጡ ሌሎች ጥቅማጥቅሞች ለሙን ጉቦ ነው ሲሉ ክስ አቅርበዋል። ዲሞክራቲክ ፓርቲ ውንጀላውን ፖለቲካ ይዘት ያለውና ና የአቃቢ ግድርጊት ስልጣንን ያላግባብ በመጠቀም የተፈጸመ ነው ሲል አውግዟል። እንዴት ለአማቹ የሚከፈለው ደሞዝ ከፕሬዝዳንት ጉቦ ይሆናል? ጉዳዩ ከአራት ረጅም አመታት በኋላ ጎትተው ሊያመጡት የሚችሉት ፖለቲካ ስለሆነ ነው በማለት የፓርቲው ቃል አቀባይ ፓርክ ከዩንግሚ በሚሰጡት መግለጫ ተናግረዋል። የሙን ክስ በህግ ችግር ውስጥ ወድቀው ከነበሩ የደቡብ ኮሪያ ፕሬዚዳንት ዝርዝር ውስጥ እንዲካተቱ ያደርጋል። የሙን ተተኪ የቀድሞ ፕሬዚዳንት ዩንሱክዮል ከስልጣን የተነሱት ባለፈው አመት ባሳለፉት አጭር ጊዜ የማርሻል ህግ አዋጅ ምክንያት በተነሳ የአመፅ ክስ ችሎት መሆኑ ይታወሳል። የቀድሞ የደቡብ ኮሪያ መሪዎች ፓርክ ጂዮን ሀይ ና ሊሚዩንግ ባንክ ጨምሮ ሌሎች አራት የደቡብ ኮሪያ መሪዎች የእስር ቅጣት ተጥሎባቸዋል። የሙን የፖለቲካ አማካሪ የቀድሞ ፕሬዚዳንት ሮህ ሙሂዩን በ2009 በጉቦ በምርመራ ላይ እያሉ ራሳቸውን ማጥፋታቸው አይዘነጋም። የቭላዲሚር ፑቲን ልጅ በሚል በተለያዩ ማህበራዊ ትስስር ገጾች የተጋራው ምስል እያነጋገረ ነው። ሾልኮ የወጣው የቭላዲሚር ፑቲን ሚስጢራዊ ልጅ ፎቶ መነጋገሪያ ሆኗል። ለመጀመሪያ ጊዜ የወጣው ፎቶ ኢቫን ቭላዲሚሮቪች ፑቲን ወይም የቭላዲሚር ፑቲንና የቀድሞ የሴት ጓደኛ አሊና ካባኤቫ ልጅ ነው ተብሏል። ኢቫን ቭላዲሚሮቪች ከፍተኛ ጥበቃ በተደረገለት ቤተ መንግስት ውስጥ እንደሚኖር ተነግሯል። የቭላዲሚር ፑቲን ሚስጢራዊ ልጅ የአስር ዓመቱ ኢቫን ቭላዲሚሮቪች መጀመሪያው ፎቶ ሾልኮ ወጥቷል ሲል ዘሚረር አስነብበዋል። ፎቶው የተጋራው በሩሲያ ጸረ ክሬምሊን የሆነው የቴሌግራም ቻናል አማካኝነት ነው። ፑቲን ከጂምናስቲክ ባለሙያ የሆነችው አሊና ካቤቫ ጋር ነበረው የተባለው ልጅ ከሩሲያውያን ተደብቆ እንደነበር ይህ የቴሌግራም ቻናል ይፋ አድርጓል። ይኸው የቴሌግራም ቻናል እጅግ ሚስጥራዊና የፑቲን ልጅ ፎቶ አግኝቷል ሲል ዘሚረር ዘግበዋል። የፑቲን ልጅ ከሌሎች ልጆች ጋር አይግባባም። ሁሉንም ጊዜውን ከጠባቂዎች አስተዳዳሪዎችና አስተማሪዎች ጋር ያሳልፋል ሲል ዘገባው አመላክቷል። ሾልኮ በወጣው ፎቶ ላይ ያለው ልጅ ፑቲን ጋር እንደሚመሳሰል ተነግሯል። ኢቫን ከፍተኛ ጥበቃ በሚደረግለት ቤተ መንግስት ውስጥ ይኖር እንደነበር ተገልጿል። ይህ አፈትልኮ የወጣው ምስል ታዲያ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። እንደ ቢዝነስ ኢንሳይደር መረጃ ከሆነ ፑቲን ከቀድሞ ሚስታቸው ሉድሚላ ሽክሬብኔቫ ሁለት ሴት ልጆች ወልደዋል። ሁለቱንም ሴት ልጆች በሰላሳዎቹ እድሜ ክልል ውስጥ እንደሚገኙ ተነግሯል። ማሪያ በ1985 በሴንት ፒተርስበርግ ከተማ የተወለደች ሲሆን ካትሪና ደግሞ በ1986 በጀር ሰቨን ተወልዳለች። በአውሮፓ ውስጥ በቱጃር ሰው የፖለቲካ አመለካከት የተነሳ ተሽከርካሪ ሽያጭ 28 ነጥብ 2 በመቶ ቀንሷል ተባለ። በአውሮፓ ውስጥ አዲስ የመኪና ሽያጭ ከአንድ ዓመት በፊት በመጋቢት ወር ከነበረው ሀያ ስምንት ነጥብ ሁለት በመቶ ቀንሷል። ምንም እንኳን አጠቃላይ የባትሪ ኤሌክትሪክ ተሽከርካሪ ሽያጭ በወር ውስጥ ሀያ ሶስት ነጥብ ስድስት በመቶ እንደጨመረ የአውሮፓ አውቶሞቢል አምራቾች ማህበር መረጃ አሳይቷል። በአውሮፓ ውስጥ አጠቃላይ አዲስ የመኪና ሽያጭ በወር ውስጥ ሁለት ነጥብ ስምንት በመቶ ከፍ ብሏል። በብሪታንያና በስፔን ባለ ሁለት አህዝን ላይ ጭማሪ አሳይቷል። የኤሌክትሪክ ተሽከርካሪ ትርፍ መጨመር የነዳጅና የናፍጣ መኪናዎች ውድቀትን እንደሚያካክስ መረጃው አመላክቷል። በአውሮፓ የቴስላ የኤሌክትሪክ ተሽከርካሪ የሽያጭ ማሽቆልቆል ከቻይና ጋር ያለው ፉክክር እየበረታና አንዳንዶች በፖለቲካዊ አመለካከቱ ላይ ተቃውሞ በማሳየታቸው አሽከርካሪዎች የኤለን መስክ የኤሌክትሪክ መኪና ከመግዛት እየተቆጠቡ ይገኛሉ። አውሮፓውያን መኪና ሰሪዎች ከቻይና ጋር ያለውን ፉክክር እየታገሉ ሲሆን በሀገር ውስጥ ገበያ ከፍተኛ ወጪ ቢኖርም ዋጋውን ለማውረድ እየተዋጉ ይገኛሉ። አሁን ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር በአውቶሞቢሎች ላይ የጣሉት የ25 በመቶ ታሪፍ ጋር በመታ ገል ለኢንዱስትሪ ያለው ፈተና ይበልጥ አስከፊ አድርጎታል በአውሮፓ ህብረት በብሪታንያ ና በአውሮፓ ነፃ ንግድ ማህበር የመጋቢት ወር ሽያጮች ለሁለት ወራት ከነበረበት መቀዛቀዙ በኋላ ወደ 1.42 ሚሊዮን መኪናዎች ከፍ ብሏል ሲል የአውሮፓ አውቶሞቢል አምራች ማህበር መረጃ አሳይቷል በቮልስዋገንና ሬኖ የተመዘገቡ የተሽከርካሪ ሽያጭ በ10.3 በመቶ ና 13 በመቶ ጭማሪ አሳይቷል በአውሮፓ የቴስላ ሽያጭ ለሶስት ተከታታይ ወር ቀንሷል ከአመት በፊት ከነበረው 28.2 በመ አቶ ሲቀንስ የጠቅላላ ገበያ ድርሻው ከአንድ አመት በፊት ከነበረው 2.9 በመቶ ወደ 2 በመቶ ቀንሷል።